በደም የበለጸገው ግዙፉ የዓለማችን አውሮፕላን አምራች ቦይንግ። ከአንድ መቶ ለሚበልጡ ዓመታት አንድ ስም ሰማዩን ይገዛ ነበር። ቦይንግ በአቪዬሽን ታሪክ ውስጥ በጣም ታዋቂ የሆኑት አውሮፕላኖችን ከማምረት ጀምሮ ከአሜሪካ በጣም ሀያላን ኩባንያዎች አንዱ እስከ መሆን ድረስ የቦይንግ መነሳት የሚቆም አይመስልም። ነገር ግን በዚህ ስኬት የተደበቀ አደገኛ ለውጥ የአቋራጭ መንገዶችና በመጨረሻም ገዳይ ስተቶች ታሪክ ነበር። ይህ የቦይንግ መነሳትና ወድቀት ነው። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር በ1916 በሲያትል ዋሽንግተን ግዙፉ ኩባንያ ቦይንግ ተወለደ። መጀመሪያ ላይ ትንሽ የባህር ኃይል አውሮፕላኖችን አምራች የነበረ ሲሆን ነገር ግን ዓለም ወደ ሁለተኛው የዓለም ጦርነት ሲገባ ቦይንግ ራሱን ወደ ዓለም አቀፋዊ የኃይል ማመንጫነት ለወጠ። በጦርነቱ ወቅት ቦይንግ ታዋቂውን ቢ17 ፍላይንግ ፎርተርስ እና ቢ29 ሱፐር ፎርተርስን ጨምሮ በሺ የሚቆጠሩ ወታደራዊ አውሮፕላኖችን አመረተ። በዚህም ለተባበሩት መንግስታት ድል ወሳኝ ሚና ተጫውቷል። ነገር ግን በዓለማችን ከፍተኛ የሆነውን ደም አፋሳሽ ጦርነት በፍጥነት በማገዝ በሞት ነግዷል፣ በደም አትርፏል። በጦርነቱ ወቅት የቦይንግ አውሮፕላን ሰማዩን ለብቻው ተቆጣጥረው እንደ ልባቸው ሲፈነጩበት ነበር። ይህም ለግዙፉ አውሮፕላን አምራች የፈርጣማነት ጅምር ሆኗል። ጦርነቱ ከፍተኛ ውድመትና ሞት ቢያስከትልም ለቦይንግ ግን ትርፍና ድል ነበር። ጦርነቱ ሲያበቃ ቦይንግ ትኩረቱን ወደ ንግድ አቪዬሽን ቀየረ። እንደ ኤሮፓያን አቆጣጠር በ1958 ቦይንግ 707 የመጀመሪያውን የተሳካለት የንግድ በረራውን አደረገ። እንደ ኤሮፓያን አቆጣጠር በ1964 ቦይንግ 727 ለአጭርና መካከለኛ መስመሮች በዓለም ላይ በጣም ታዋቂ የበረራ ኩባንያ መሆን ችሏል። በመቀጠልም በ1968 ቦይንግ 737 ሰባት ሰላሳ ሰባት ወደ አገልግሎት ገባ። ይህም ዓለም አቀፍ በረራዎችን በፍጥነት እንዲያስተናግድ አስችሎታል። በአሁኑ ሰዓት በዓለማችን ከሚገኙት ከ25000 በላይ አውሮፕላኖች ከ14000 በላይ የሚሆኑትን በማምረት ቀዳሚውን የንግድ አውሮፕላኖች አምራች ነው። በዚህም በሚሊዮን የሚቆጠሩ የረጅም ርቀት የአየር ጉዞዎችን ማድረግ ችሏል። አሁን ላይ ከመቶ 100 ቢሊዮን ዶላር በላይ ዓመታዊ ገቢን በማግኘት ትርፉን አሳድጓል እንዲሁም በዓለም አቀፍ ደረጃ ከመቶ ከ160 ሺህ በላይ ለሚሆኑ ሰዎች ስራ እድልም ፈጥሯል የቦይንግ ወታደራዊና የጠፈሬ በላይነት የንግድ አውሮፕላኖችን የገነባ ብቻ አልነበረም ኤፍ ኤ 18 ሱፐር ሆርኔት አፓቼ ሄሊኮፕተሮችና ኬሲ 46 የአየር ላይ ነዳጅ ጫኝን በማምረት ዋና የመከላከያ ኮንትራክተር ነው በህዋ ላይ ቦይንግ ከናሳ ጋር በመተባበር ሮኬቶችን፣ ሳተላይቶችንና የጠፈር ምርምር ፕሮግራሞችን ለመስራት ለዓለም አቀፉ የጠፈር ጣቢያም ተሳትፎ ያደርጋል። እንደ አውሮፓውያን አቆጣጠር በሁለት ሺዎቹ መጀመሪያ ላይ ቦይንግ የአሜሪካ ኢንዱስትሪ እና የቴክኖሎጂ ኃይል ምልክት ተደርጎ ይታይ ነበር። አደገኛው ለውጥ የቦይንግ ትርፍ በከፍተኛ ሁኔታ እያደገ ሲሄድ አደገኛው ለውጥ ብቅ ማለት ጀመረ። ይህም ከጥራት ይልቅ ትርፍን መሰረት ያደረገ የንግድ ስርዓት አመዘነ። በአንድ ወቅት ቦይንግን የሚገልጸው በምህንድስና ልቀት የሚመራ አስተሳሰብ ቀስ በቀስ በትርፍ አክሲዮን ተመላሽ እና ወጪን በመቀነስ የተጠመደ ባህልን አዳበረ። ወሳኝ የምህንድስና ስራዎችን በፍጥነትና አንዳንድ ጊዜ በደህንነት ወጪ በርካሽ እንዲያቀርቡ አስተዳደር ቡድኖች ላይ ግፊት ማድረግ ጀመረ። በዚህም ለሺዎች ህልፈትና ደም መፍሰስ ምክንያት አድርጎታል። ደም ሳይፈስ እድገት የለም በሚመስል መርሁ ብዙዎችን ያለ ቤተሰብ አስቀርቷል። በዚህ ሁሉ ቀውስ ማትረፉን የቀጠለው ቦይንግ እንደ ኢሮፓያን አቆጣጠር በ2011 ከተፎካካሪ አውሮፕላን አምራች ኤርባስ ከባድ ፉክክር ገጠመው። ይህንንም ፉክክር ለመቀልበስ ቦይንግ 737 ማክስን አሻሽሎ ምርጥ የተባለውን አውሮፕላን ለገበያ አቀረበ። አዲሶቹ አውሮፕላኖች አውሮፕላኑ መሰረታዊ የሞተሮችን ማሻሻያ በማድረግ ማኒቨሪንግ ካራክተሪስቲክስ አግመንቴሽን ሲስተም የሚባል አዲስ አሰራር ያላቸው ናቸው። ነገር ግን ቦይንግ በድጋሚ ወሳኝ ስህተት ሰራ። ለአብራሪዎች ስለዚህ አዲስ ስርዓት በትክክል አልነገራቸውም ወይም አልሰለጠኑም። እንደ አውሮፓውያን አቆጣጠር በ2018 መጨረሻ እና በ2019 መጀመሪያ ላይ ከፍተኛ አደጋ ደረሰ። ኦክቶበር 2018 በኢንዶኔዥያ ተከስክሶ 189 ሰዎች የሞቱበትን በድጋሚ 2019 የኢትዮጵያ አየር መንገድ የበረራ ቁጥር 302 ተከስክሶ የ157 ሰዎች ህይወት አለፈ። ይህ ለዓለምም ለሀገራችንም የማይረሳ ጥቁር ጠባሳ ሆኖ ይታወሳል። ከዚህ በኋላ በዓለም ዙሪያ መጠነ ሰፊ ዘመቻ የተደረገበት ሲሆን በአቪዬሽን ታሪክ ውስጥ ከፍተኛ ኪሳራ ውስጥ እንዲገባም አድርጎታል። ከ20 ቢሊዮን ዶላር በላይ በቀጥታ ወጪ እንዲሁም ስፍር ቁጥር የሌላቸው ክሶችን አስተናግዷል። ከአየር መንገዶች ግብይት የማቆም መግለጫ መሰማት ተጀመረ። ይህም ላይ ከፍተኛ ጉዳት አድርሶበታል። የቦይንግ አክሲዮን ዋጋ ወደ 50% የሚጠጋ ሲወርድ ኤርባስ አውሮፕላን አምራች እንዲያንሰራራ አድርጎታል። ቦይንግ ከተመሰረተበት ጊዜ አንስቶ ከ25000 እስከ 30000 የሚደርሱ ሰዎች በቦይንግ አውሮፕላኖች በተከሰቱ አደጋዎች እንደሞቱ አቪዬሽን ታሪክ ተመራማሪዎች ይናገራሉ። ከእነዚህ ውስጥ ብዙዎች የተከሰቱት በመጀመሪያዎቹ የአቪዬሽን ዓመታት በወታደራዊ ግጭቶችና ዘመናዊ የደህንነት ደረጃዎች በፊት ቢሆንም፣ የመልካም ስም ቀውስ በአንድ ወቅት በወርቅ ደረጃ የደህንነት ባህሉ ይታወቅ የነበረው ቦይንግ የድርጅት ውድቀት ምልክት ሆኗል። መረጃዎች እንደሚያመላክቱት ቦይንግ ከተመሰረተ 109 ዓመታትን ያስቆጠረ ቢሆንም በእነዚህ ዓመታት የጦርነት ጊዜው ተደምሮ 415 ከፍተኛ የተባሉ የሰውን ህይወት የቀጠፉ አደጋዎችን አድርሷል። ይህም በአመት በአማካይ አራት አደጋ ተደርጎ ይቆጠራል። የህዝብ እምነት እየጎደለ የመጣው ቦይንግ እርግጠኛ ያልሆነ የወደፊት ጉዞ ዛሬ መንታ መንገድ ላይ ሲወድቅ በቅርቡ አዲስ አመራርን ሾሟል። አመራሩ የምህንድስና ባህሉን ወደነበረበት ለመመለስ ቃል ገብታውም ነበር። ይሁን እንጂ በትናንትና እለትም ሌላ ከባድ አደጋ በድጋሚ ብዙዎችን ህይወት ቀጥፏል። አደጋው የተከሰተው ንብረትነቱ የህንድ አውሮፕላን የሆነው ቦይንግ 787 ድሪም ላይነር አውሮፕላን ሲሆን እስካሁን ወደ ሶስት መቶ የሚጠጉ ሰዎች ለህልፈት ደርጓል። የተቀሩት ገና ፍለጋ ላይ ይገኛሉ። ለመሆኑ ይህ አጋጣሚ ውስጥ ቸልተኝነት እና ለትርፍ የሚደረግ ስግብግብነት የአደጋ ጊዜ ተመራማሪዎች እስካሁን ግልጽ ምክንያት ያላሳወቁ ሲሆን አየር መንገዶች፣ ተቆጣጣሪዎችና እና ተሳፋሪዎች የቦይንግን እያንዳንዱን እንቅስቃሴ በቅርበት መመልከታቸውን ቀጥለዋል። ከዚህ በኋላ ከበፊቱ የበለጠ ጥብቅ የመንግስት ቁጥጥር ይጠብቀዋል። የቦይንግ ልውና ከአሁን በኋላ ምን ሊሆን ይችላል? ከምንም ነገር በላይ ለደህንነትና ለጥራት ቅድሚያ መስጠት ግድ ይላል። ምክንያቱም በአቪዬሽን ውስጥ ትናንሽ ስህተቶች እንኳን በመቶዎች የሚቆጠሩ ሰዎችን ሕይወት ሊያስከፍሉ እንደሚችሉ ይህ ትልቅ ማሳያ ነው። ለተጎዱ ቤተሰብ መጽናናትን እየተመኘን በዚሁ አበቃን። ቸር ቆዩ።